ሰላም ኢትዮጵያ ወገኖቼ፣ ዛሬ በዚህ በአንገብጋቢ በሆነው በአሰብ ወደባችን ጉዳይ ላይ የራሴን ሀሳብ ለመስጠት መጥቻለው። እንግዲህ እንደሚታወቀው አሰብ ወደብ የሚገኘው ከቀይ ባህር በደቡብ አካባቢ ነው። ወደ ባብል መንደር የሚባለው አካባቢ ላይ ነው የሚገኘው ከኤርትራዎች ከኤርትራ ክልል ጋር እሱም የማይገናኝ ነው። ጂኦግራፊካሊም የማይገናኝ ነው። ጂኦ ፖለቲካሊም በፍጹም ከኤርትራ ከሚባለው ክፍለ ሀገር ጋር በፍጹም የሚገናኝ አይደለም እና በታሪክም ስናይ እንግዲህ ከ19 ሴንቸሪ በፊትም ይህ አካባቢ በኢትዮጵያኖች ሲጠቀሙበት የነበረ በታሪክ አባቶቻችን አያቶቻችን ሲጠቀሙበት የነበረ እና ታሪካዊ የሆነ የንግድ ቀጠና ነበር ማለት ነው። ለኢትዮጵያኖች የደም ስር የሆነ አካባቢ ነበረ። በወቅቱና በብዛት ኢትዮጵያኖች ሲጠቀሙበት የነበረ ነው እና እንደሚታወሰው ደግሞ 1889 የውጫሌው ውር ውል በሚፈረምበት ሰዓት ማለት ነው። ጣሊያን ኢትዮጵያን ለመውረር በመጣበት ሰዓት ማለት ነው። ያን ጊዜ አጼ ምኒሊክ ዳግማዊ አጼ ምኒሊክን በማታለል የውጫሌው ትሪቲ እንደተፈረመ እናስታውሳለን። በዛም ጊዜ ቢሆን በኢትዮጵያና በጣሊያን መካከል ችግር ያስነሳ ጉዳይ ነው። ጦርነት ያስነሳ ነገር ነው እና የውሸት ስምነት ስለነበረ ማለት ነው። በኋላም የሁለተኛው ዓለም ጦርነት በተነሳበት ወቅት ጣሊያን ተመልሶ ሲመጣ በእርግጥ ኤርትራንና ጠቃሎ አሰብን ይዞ እንደነበረ እናውቃለን። እና እንግዲህ ኤርትራያኖች ያንን ነው ክል የሚያደርጉት እና በኮሎኒ ጊዜ ተይዞ ነበረ የሚል አመለካከት ነው ያላቸው እና ግን በታሪክ ስናይ አብዛኛው እዛ አካባቢ የሚኖሩት ሰዎች ኤትኒኮች አፋሮች ነበሩ እና ሌሎች የኢትዮጵያ ከዚህ ከወሎ አካባቢ ን በዚህ በአስራ አራቱ ክፍለ ግዛት በሚጠቃለ ኤርትራ እንደ አንድ ክፍለ ግዛት በነበረችበትም ሰዓት እንኳን አሰብ የኤርትራ በኤርትራ ክልል ውስጥ አልነበረም። በወሎ ጠቅላይ ግዛት ውስጥ ነበር። በወሎ አስተዳደር ውስጥ ነበረ የሚተዳደረው እንጂ በፍጹም ኤርትራ ጋር የሚያገናኘው ነገር አልነበረም። ስለዚህ ያው እኛ ኢትዮጵያውያኖች የራሳችን ያልሆነውን ነገር በፍጹም አንፈልግም። አሁን እኔ ምጽዋን ሄደን የሚያዙ እና የእኛ ነው ቢል መንግስት አልስማማ። ምክንያቱም ከበፊትም ቢሆን የኤርትራ ግዛት ውስጥ የነበረ ነው። የኤርትራ ግዛት ስለነበረ ምጽዋ የኤርትራያኖች ነው። ዳህላክ የኤርትራያኖች ነው። ያ እዛ ላይ የሆነ አንድ ኢትዮጵያ መቶ የእኛ ነው ኑር እንሰሪያንን ቢል አልስማማም። ግን የራሳችን የሆነውን የራሳችን የሆነውን እንጠቀምበት ነው ያለው። በሰላማዊ መንገድ ስጡን። እንደውም የእኛ የራሳችን ሆነ እንኳን እኛ እናንተን ሳንጎዳ ከእኛም ጥቅም እያገኛችሁ በሰላማዊ መንገድ አብረን እንደ አንድ ወንድም ሕዝብ በካልቸር በብዙ እንደምንመሳሰል ሕዝብ በሰላም እንጠቀም እናንተ ተጠቀሙ፣ እኛም እንጠቀም። ተመልከቱ፣ አሁን ለምሳሌ ጀርመኖች ለፖላንዶች ሰጥተዋል። ያ ብቻ ሳይሆን የሃምቡርግ የሚባለው ወደብ በብዛት ፖላንዶች ናቸው የሚጠቀሙበት፣ በሰላማዊ መንገድ ምንም አይነት ገንዘብ ብዙ ሳያስከፍሏቸው፣ ምንም ሳይሏቸው። ግን ለምን ይህን ያክል የዚህ የሻቢያው ውችን ላይ ለምን ይህን ያክል በኢትዮጵያ ላይ ጠመመ? ለምን እንደዚህ አይነት ምቀኝነት ምን ያደርጋል? እኛ ወንድሞች ነን ካልን ብዙ ኤርትራውያን ወንድሞቻችን በኢትዮጵያ ውስጥ ይኖራሉ። ማንም ዞር ብሎ የሚያቸው የለም። ልክ እንደ ራሱ ሕዝብ አድጎ ነው የሚያቸው። ለምን ግን ይህ የሻቢያ ቡችሌ ቡችሌ ነው የሚሉት አ ቡችሌ ማለት በነገራችን ላይ ቡድን ማለት ነው። የሻቢያው ቡችሌ ለምንድን ነው የሚያክል ምቀኝነት? ቤተ ኢትዮጵያ ከምትወስደው ሳውዲ አረቢያ ይውሰደው። እንደዚህ እንደዚህ አይነት አመለካከት ለምን ለምን? በፍጹም ለእኛ ለኢትዮጵያውያኖች ሊገባን አልቻለም። አንድ ከለር ያለን አንድ አይነት እንትን ያለን በሃይማኖትም በብዛት የምንመሳሰል በካልቸር በብዛት የምንመሳሰል ብንጠቀምበት ምን ይጎዳቸዋል? እኔ በጣም ነው እውነቴን ነው በጣም ነው ያዘንኩት በዚህ አለው ሁኔታ በዚህ በሻዕቢያ ውጭ ላይ የሚያደርገው የሚፈጥረው ችግር፣ በተለይ ደግሞ ከኢትዮጵያ ታሪካዊ ጠላቶች ጋር እየዞረ እየሄደ ኢትዮጵያን ለማፍረስ ኢትዮጵያን ለማጥቃት የሚያደርገው ሁኔታ ስናየው በጣም ያሳዝናል። እውነቴ ነው። በጣም እኔ አይሆፕ መቼም የሁሉም ኤርትራውያኖች አመለካከት እንደዛ ይሆናል ብዬ አልገምትም። ምክንያቱም እንግዲህ በኤርትራ ውስጥ ዘጠኝ የሆኑ ብሔሮች አሉ። እነዚህ ዘጠኝ ብሔሮች በእርግጥ ተጨቁነው ነው፣ ምንም አይነት ፓወር የላቸውም። አሁን ይሄ የሻቢያው ጉችሌ ነው በብዛት ፓወሩን ተቆጣጥሮ ሁሉንም እንደፈለገ እያደረገ ያለው እና ሌሎች ይሄን ያክል እንትን ይላል። ሌላው በአሰብ ውስጥ የነበሩት አፋሮች የኤትኒክ ክለንስ ተፈጥሮባቸዋል። አሁን እዛ የነበሩት በብዙ መቶ በብዙ ሚሊዮን የሚቆጠሩት አፋሮች የሉም። የት እንደገቡ ግማሹት ተገድለዋል፣ ግማሾቹም ተፈናቅለው ወደ ተለያየ ቦታ ሄደዋል ማለት ነው። ያ ራሱ በኢንተርናሽናል ሎው የሚያስጠይቅ ነው። ኤትኒክ ክለንሲንግ ነው። የት ሄዱ እነዛ ወገኖች እዛ የነበሩት ይኖሩ የነበሩት የአፋር ህዝቦች ኢትዮጵያውያኖች የት ሄዱ? ያ ራሱ እውነቴን ነው ብሎ በታሪክ ያስጠይቃል ማለት ነው። እና ኢትዮጵያ ይህንን ክሌም ስታደርግ እንግዲህ በአንደኛ ቀደም እንደተናገርኩት ሂስቶሪካሊ፣ በታሪክ ኮኔክሽን አላት ማለት ነው። ከዚህ ከወደብ ጋራ በዛ ሲነገድ የነበረ ማንም ዓለም የሚያውቀውን ኢትዮጵያ በብዛት ሀያሌ ሀገር የነበረች አገር ነች እና በዚህ በወደብ እየጠቀመች ብዙ ነገሮችን የሰራሽ ነች። አሁን መጥቶ እነዚህ ኮሎኒያሎች የታሊ ኮሎኒ መጥቶ ያን አካባቢ ለተወሰነ ጊዜ ስለያዘው የኤርትራ ነው ማለት አይደለም። ያ ነው አንደኛው። ሌላው ጂኦግራፊካሊ ጂኦግራፊካሊም እንደዚሁ ስናየው በፍጹም ወደዚህ ሩቅ ያለ ነው፣ ወደ ባብል መንደር ወደሚባለው አካባቢ ነው አሰብ እየጠጋ ያለ ወደ ጅቡቲ እንጂ ከኤርትራ ጋር በፍጹም የሚያገናኘው ነገር የለም። ስለዚህ ይሄ ኢንተርናሽናል ሎ ለኢትዮጵያ ነው። እንትን የሚለውን ሁኔታውን ምናስረዳ ከሆነ በሚገባ ምናስረዳ ከሆነ መፈረድ ያለበት ለኢትዮጵያ ነው። ምክንያቱም ከኢትዮጵያ በብዙ ነው በብዙ መልኩ፣ በታሪክም በብዙ መልኩ ከኢትዮጵያ እንደተወሰደ ያስታውቃል ማለት ነው። እና ሌላ ኢትዮጵያ ክሌም የምታደርገው ምንድን ነው? ሌላው ካየ ነው ማለት ነው። አንደኛው ይሄኛውን እንትኑን አሰብን በጉልበት እንደተወሰደ ነው። በጉልበት የሻቢያው መንግስት፣ በጉልበት ነው ያንን ቴሪቴሪ እየወሰደው ያለ ማንም ፍቃድ፣ ያለ ህዝቡ ፍቃድ፣ ያንን ህዝብ እዛ አካባቢውን የነበረውን ህዝብ በማባረር ነው የጠቀለለው ማለት ነው። ያም ራሱ ምክንያቱም ምንድን ነው የሚለው በዩናይትድ ኔሽን ቻርተር ውስጥ የተጻፈው ምንድን ነው የሚለው ፕሮቢት ሂ ዩዝ ፎር ቱ ቴሪቶሪ ፖርት እንደዚሁ እንግዲህ የኢትዮጵያ ክሌም ታደርገዋለች ማለት ነው ምክንያቱም በጉልበት የተያዘ ስለሆነ ማለት ነው። ኢትዮጵያ ህዝብ ፍቃድ፣ ያለ አፋሮች ህዝብ ፍቃድ በጉልበት መቶ ያንን እዛ የነበሩትን ህዝቦች አባሮ ያንን ምድረበዳ አድርጎት ቦታውን የተቆጣጠረው እና ኢንተርናሽናል የዩናይትድ ኔሽንስ ቻርተርም አይፈቅድም ማለት ነው። በጉልበት ያንን ቦታ መያዝ አይፈቀድም። ስለዚህ ኢትዮጵያ በዚህ መልኩ ክሌም ታደርጋለች ማለት ነው። እና በብዙ መልኩ ስናየው ይህ ፖርት ለኢትዮጵያ እንትን ነው የሚለው እና አሁን በተለይ ደግሞ እንደምናስታውሰው እነዚህ ኢቢሲ ማለት ኢቢሲ ማለት የኢትዮጵያ ዜና አገልግሎት ማለት ያደለም፣ ኢንተርናሽናል ባውንድሪ ኮሚሽን ኖች ዲማርኬሽን ለማድረግ ሞክረው ነበረ፣ በኢትዮጵያና በኤርትራ ያው በኢህአዴግ በነበረበት ሰዓት ማለት ነው። በጣም በዛ ሰዓት እግዚአብሔር ይመስገን ምንም አይነት የመስማማት ሁኔታ አልተፈጠረ። ምክንያቱም በኢህአዴግን በኩል ያልተስማሙበት በተለይ የባድሜም ሆነ የአሰብ እንትን ላይ ስለሆነ ስላልተስማሙ ፈርሷል ማለት ነው። ያው በኋላ ላይ ነው ትንሽ የተሳሳተ ነገር መቶ ባድሜ ለእዛ እንትን ያለው እንጂ ግን፣ በአሰብ ጉዳይ ላይ ዲማርኬሽን እስካሁን ድረስ የለም። ዲማርኬሽኑ የአሰብ የኤርትራ ነው ብሎ የተሰመረ ነገር የለም። በዛን ሰዓት ላይ ክርክር ስላስነሳ ትተውታል ማለት ነው። ያንን ሳያደርጉ ነው እነዚህ ዲማርኬሽን ለማድረግ የመጡት ኢንተርናሽናል ባውንደሪ ኮሚሽኖች ማለት ነው። መጥተው ያንን ማድረግ ስላልተቻለ ተመልሰው ሄደዋል ማለት ነው ሳይጨርሱት እና አሁን እኛ የታሪክን በማንሳት ጂኦግራፊካሊ ከኢትዮጵያ ጋር ያለውን ኮኔክሽን በማንሳት እንደገና ደግሞ የኤርትራ ያው በኢንተርናሽናል ሎጅ በዚህ በቻርተሩ ማለት ነው በጉልበት መያዝ በፍጹም አይፈቀድም የሚለውን የኛውን አርጊመንት በማምጣት እዛ መጠየቅ እንችላለን ማለት ነው። ይህ ነገር ያለ አግባብ በጉልበት የተወሰደ ነው፣ ያለ ኢትዮጵያኖች ፈቃድ፣ ኢትዮጵያኖች ፓወር በሌላቸው ሰዓት እና የተወሰደ ስለሆነ ይሄ ነገር እንደገና መታየት እንዳለበት ለኢንተርናሽናል ባውንደሪ ኮሚሽን ሆነ ለዩናይትድ ይቅርታ፣ ለዩናይትድ ኔሽን ማሳወቅ እንችላለን ማለት ነው። እና እንግዲህ ቢቻል ቢቻል በሰላም በተለይ ይሄ ጦርነት የሚባል ነገር በተለይ የሻቢያው እንትን ትንሽ አንድ ጊዜ ዞር ብሎ ቢያስብ እንዴት መልካም ነበር። ላለወይ ተስማምቶ ለመስራት ኤርትራ የምታድግበትን ኢትዮጵያ የምታድግበት ሁኔታ ቢፈለግ እና በዛ ነገር ላይ ቢስማማ ጋ የተመልከቱትን ይሄ ሁሉ እንግዲህ መርከቦቻችን ናቸው የኢትዮጵያ ባንዲራ በእንዲህ ሁኔታ ሲውለበልብ የነበረበት አካባቢ ነው እና ዓለም ያወቀው ነው ፀሐይ የሞቀው ዓለም ያወቀው ነገር ነው ማለት ነው እና ሆም ብሎ ተሸፋፍኖ ኢትዮጵያን ከዛ አካባቢ ለማባረር በተለይ በታሪካዊ ጠላቶቻችን እንደነ ግብጽ ባሉ እና ሌሎችም እነዚህ የፔትሮ ዶላር አገሮች የተወሰኑት ማለት ነው የፈጸሙት ድርጊት እንጂ በግፍ የተባረርንበት ሁኔታ እንጂ ማንም የሚያውቀው ሁኔታ ነው ማለት ነው አሰብ የኢትዮጵያ እንደሆነ። ስለዚህ እስከመጨረሻው ድረስ በሰላማዊ መንገድ እንሞክራለን። ግን ያማየን ከሆነ ያማየን ከሆነ የግድ እኛ ኢትዮጵያኖች ቅድም ደጋግሜ ለመናገር ሞክሬአለሁኝ። ኢትዮጵያ የራሷን ሀቅ እስከመጨረሻው ድረስ ለማግኘት ትታጋል ግን የማንም በታሪካችን የማንንም ሀገር መንካት አንፈልግም። የማንም ሀገር ወደብ መውሰድ አንፈልግም። የራሳችን የሆነውን ግን እንጠይቃለን። የራሳችን የሆነውን በተለይ ደግሞ አንዳንድ ሰዎች ሰቶ በመቀበል ምናምን የሚባል ነገር አለ። ሰቶ በመቀበል የሚባለው የራሳችን ወደብ ይሄኛው እኮ የራሳችን የነበረ ነው። በጉልበት በግፍ የተወሰደብን ነው። ስለዚህ እኛ እንዳው ፈልገን ኦኬ ምንም እንደዛ መሆኑ እንስጣችሁ ብለን ካልሆነ በስተቀረ ይህን የራሳችንን ነው ክሌም እያደረግን ያለው የራሳችንን ነው፣ እና በግፍ የተወሰደብን። ስለዚህ መልሱልን፣ በግፍ የወሰዳችሁትን በሰላም መልሱልን። ካለበለዚያ ግን እንደዚህ እስከ መጨረሻው መኖር አንችልም። በጣም ትልቅ ችግር ሊፈጠር ስለሚችል ይቅርታ አስቡበት ነው ጥያቄው፣ እንጂ አሁን ለምሳሌ እንደ ሃንጋሪ አሁን ከጣሊያን እንዳገኘችው ያ የራሷ ያልነበረ ግን በኢንተርናሽናል ሎ መሰረት በዚህ በውሃ ጉዳይ ላይ ባለው ሎ መሰረት መብት ወደብ የሌላቸው ሰዎች መብት አገሮች ወደብ የማግኘት መብታቸው በሚጠቀምበት በዛ ታሪክ መሰረት እንዲያገኙ የተደረገ አይነት ነገር አለ። እንደዛ ካልሆነ በስተቀረ እኛ ግን የራሳችን የሆነ ነገር ሰጥቶ በመቀበል የሚባል ነገር የራሳችን ነው፣ መልሰን ማግኘት አለብን ማለት ነው። በብዙ መልኩ በታሪክ በጂኦግራፊ እና በተለያዩ ነገሮችን እንትን ብንል ሀቁ የኢትዮጵያ እንደሆነ ማንም የሚያውቀው ነው። በግፍ የለም ማግኘት የለባችሁም እዛ አካባቢ መድረስ የለባችሁም ካልተባለ ማለት ነው። ስለዚህ አሰብ የኢትዮጵያ ነው እና ምናልባት በቅርብ ጊዜ ካልሆነም፣ ምክንያቱም እውነት ለጊዜው ትሸፈናለች እንጂ እስከ መጨረሻው ድረስ አትደበቅም፣ እውነቱ ይወጣል እና እኛ ደግሞ በታሪካችን እንትን የራሳችንን መስጠት አንወድም። አጋጣሚው በእርግጥ እስካልቻልን ድረስ የግድ እንታገላለን ጊዜ እንጠብቃለን ግን ወቅቱ በሚፈቅድበት ሰዓት ሀቃችንን እናስመልስ በታሪክም ብዙ ጊዜ ያ ነው እየሆነ ያለው ተቆራርጠን ተቆራርጠን እዚህ ደርሰናል ግን ከእንግዲህ ወዲያም አንዲት ስንዘብ መሬት ከኢትዮጵያ አይነካም እንዳውም በግፍ የተወሰዱብንን ሁሉ ህዝባችን እየነቃ ሲሄድ ወጣቶቻችን ልጆቻችን እየነቁ ሲሄዱ የተፈጠረው ችግር እየገባቸው ሲሄድ የበለጠ ስሜታ የሆኑ የበለጠ ሀቃቸውን የሚጠይቁበት ሁኔታ ወደፊት ይፈጠራል። ለዛ ነው በተለይ ጎረቤት የሆኑ ሀገሮች በሰላም ብንኖር የተሻለ ነው። በሰላም ከኖርም አብረን ብዙ ማደግ እንችላለን። ካለበዛ ግን መጠፋፋት ነው የሚሆነው እና ለዚህ ለሻዕቢያው ጉች ላይ መናገር የምንፈልገው በተሻለ መጠን ወደ ጦርነት አታስብ። አብሮ በመስራት ሀገር መቀየር ይቻላል። አሁን ያለውን ሁኔታ ሁለት ተቀይሮ የምታግበት ሁኔታ ይፈጠራል። አብረ ከኢትዮጵያ ጋር ከሰራ ማለት ነው። ስለዚህ በዛ ነገር ላይ በሰላማዊ መንገድ ሁሉም ነገር ቢፈታ እመኛለሁ። እንዳው ልቦና ከሰጡ፣ ካለበለዚያ ግን የግድ ሀቃችንን ኢትዮጵያ የግድ ሀቋን ማግኘት አለባት። የግድ የራሷ የሆነውን ነገር ማስመለስ መቻል አለባት። መቼ አይዶን ነው መቼ እንደሆነ ግን፣ ሀቃችንን ምንጊዜም ቢሆን ሁላችንም ስለሚከነክነን ማስመለስ የግድ ነው የግድ ነው። በተለይ ደግሞ በአሁኑ ሰዓት እንትናችን ጎረሯችን ነው የተያዘው። ወደ ሁለት ቢሊዮን ዶላር ትንሽ ሀገር ጅቡቲ የምትባል ሀገር የወሰደችብን ለፍተን ለፍተን ሰርተን ለእሷ ነው ምትምንለው፣ ገንዘባችን ቀረት፣ በተለያዩ ቀረት። ይህ እንግዲህ ይሄ ሁለት ቢሊዮን ዶላር ማለት ለወደቡ የሚከፈል ነው። በዚህ ላይ ደግሞ በሚዘገይበት ሰዓት ከዛም የበለጠ ነው። በየጊዜው በተለይ አሁን ኤክስፖርትና ኢምፖርት የምናደርገው ነገር በጣም እየበዛ ስለሄደ፣ ሕዝባችን ብዙ ስለሆነ እቺ ትንሽ ሀገር መቋቋም አልጣችን ብዙ ጊዜ ዲሌይ ያደርጋል ኤክስፖርት ወይም ኢምፖርት የሚደረገው በዛ ሰዓት ብዙ ይጨምራል ማለት ነው። እንደገና በዚህ የራሳችን ሰው ቀጥረን ብዙ ስራ መፍጠር ስለምንችል ለነሱ በብዙ መቶ ሺ የሚቆጠር የስራ ድል ፈጥረንላቸዋል ማለት ነው። በዛ በፖርቶ አካባቢ ያንን ለምን አገኙ አይደለም ግን፣ እኛ ሀቅ እያለን እኛ ወደብ እያለን ለምን የሚያክለን እንሰቃያለን ነው፣ ትልቁ ነገር ለምን እንሰቃያለን? ሀቃችን ለምን ዓለም ዓለም እንዲያውቀው መደረጉ በጣም ጥሩ ነው። ለምን ሀቃችን በኢህአዴግ ዘመን ተሸፋፍኖ ነበር? ዶኖ ዋይ ለምን እንደዚህ አይነት ነገር እንዳሰቡ ለምን ኢትዮጵያን ይህን ያክል እንደጎዱ ያ በጣም ሁሉ ጊዜ ሲቆጨን የሚኖር ነገር ነው። ያመሆኑ አሁን ግን ጥሩ ነገሮች ተፈጥሯል። ሁሉም በተለይ ደግሞ ወጣቱ ጄኔሬሽን መንቃት አለበት ገና በተለይ የዜና አገልግሎቶች በኢትዮጵያ ውስጥ ያሉት በጣም መስራት አለባቸው። ዝም ብሎ ስለ የማይረባ ነገር ከማውራት ስለ እግር ኳስና ከማውራት እንዲህ አይነት ነገሮችም ቀስቃሽ ነገሮችን ቀስቃሽ አርቲስቶች፣ ቀስቃሽ የሆኑ መዝሙሮችን በማሰማት በተለይ አሁን ተመልከቱ፣ ግብፆች ገና ከልጅነታቸው ጀምሮ ነው ስለ አባይ የእናንተ ነው አባይ ከሌለ መኖራችን ሁሉም ስለዛ ሁሉም በጣም ስሜታዊ የሆነው በአባይ ነገር ላይ በቃ መደራደር የለም። የፈለገ ተቃዋሚ ሊሆን ይችላል በአባይ ነገር ላይ ግን በአባይ ጉዳይ ላይ ግን አይደራደርም። ምክንያቱም ከልጅነታቸው ጀምሮ ከኬጅ ጀምረው ነው። እኛም ከኬጅ ጀምሮ ለልጆቻችን ማስረዳት አለብን። አሰብ የሚባለው ወደብ የኢትዮጵያ ነበር ተወስዶባቸዋል፣ እና ወደፊት የሚመለስበት ሁኔታ ይፈጠራል እንዴት እንደተወሰደብን ምን አይነት ሸር ተፈጥሮ ከኢትዮጵያ እንደተነጠቀ እያንዳንዱ ህፃን ከልጅነቱ ጀምሮ ማወቅ አለበት ማለት ነው። በዚህ ላይ በተለይ ትምህርት ሚኒስቴር ያው የትምህርት ሚኒስቴር ሚኒስትሩ በጣም አገር ወዳድ ናቸው። በዚህ ነገር ላይ ይሰራሉ ብዬ እገምታለሁ። በተለይ ኬጂ ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ላይ መስራት እንዳለባቸው በተለይ ኬጂ ላይ ይሄ በፍጹም በእያንዳንዱ በየትምህርት ቤቱ መነገር መቻል ያለበት ነገር ነው እና እንትናችን ጠረፋችን እዚህ ጋ ነው፣ እዚህ ድረስ ነው የተወሰደብን እና እያንዳንዱ ህፃን ከልጅነቱ ጀምሮ ማወቅ እንዳለበት ይታየኛል ማለት ነው። እና ስለዚህ እኛ ሀቃችንን እናገኛለን፣ ወደባችን ይመልሳል። በተለይ ደግሞ ኢትዮጵያኖች መበርታት አለብን፣ መጠናከር አለብን። ይሄ እርስ በርስ የሚያባሉንን መንቃት አለብን። ይሄ የእኛ ጉዳይ አይደለም። እኛ አማራ ሆንክ ትግሬ ሆንክ ኦሮሞ ሆንክ ኢትዮጵያዊ እስክ ሆንክ ድረስ ወንድሜ ነህ። በአንድ ላይ ነው አገራችን ስታደግ፣ ሁላችን ነው የምናድገው። እዛ ላይ ነው መንቃት ያለብን። ሊያባሉን ሲፈልጉ ነው ማለት አለብን። እኛ እርስ በርስ ሳይሆን የምንፈልገው የተወሰደብንን በጋራ ትልቅ ሀገር መፍጠር ልክ እንደነ አሜሪካ ያለ እንደነ ጀርመን ያለ እንደ ፈረንሳይ ያለ ትልቅ ሀገር መፍጠር በጋራ በጋራ ትልቅ ሀገር ከፈጠርን በጋራ እናድጋለን ማለት ነው በጋራ ወገኖቻችን ጥሩ ህይወትን መኖር ይጀምራሉ ማለት ነው ግን ባለማወቅ እርስ በርሳችን የምንከፋፈል ከሆነ የበለጠ የወደቅን ነው ምንም ጥቅም እንደሌለው እያንዳንዳችን ማወቅ አለብን ስለዚህ አሁንም ደግሜ ደጋግሜ የምለው ምንድነው አሰብ የኢትዮጵያ ነው እና በሰላም ስጡን በሰላም አብረን እንደግ አብረን በሰላም እንኑር እንተባበር ነው የምለው ስላዳመጣችሁኝ አመሰግናለሁ ደህና ነው።